አረ ተው፣ አረ ተው፣ አረ ተው። ወንድ ልጅ ወንድ ልጅ፣ አይ ወንድ ልጅ! አቤት፣ እንደው ምን ተሻላችሁ? ሰላም ሰላም፣ እንዴት ናችሁልኝ? ውድና የተቀበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ እውነት በቀደም ጀምሬ በአብርሽ እና በሩታ ጉዳይ ምንም ነገር ላለማለት ወስኝ ነበርም ሞክሬያለሁ፣ ግን በቃ አልቻልኩም። እያንዳንዱ በቃ ፖስት የሚደረጉት ነገሮች አሁን እኔ ልጅቷም ጋር አብርሽም ጋር ጥፋት አለ ብዬ ነው የማስበው። አንደኛ የልጅቷ ከልጅቷ ጥፋት ልጀምርላችሁ። የልጅቷ ጥፋት በመጀመሪያ የት ነበርሽ? ይሄ ሁሉ ጊዜ ሲያልፍ ለምን እስካሁን ጸጥ አለሽ? ነው በቃ ትልቁ የልጅቷ ስህተት ይሄ ነው። አሁን ላይ መምጣት ለምን አስፈለገሽ? አንደኛ ሴት ልጅ ቁጥብ ስትሆን የሚያምርባት እንደ ራሳችሁን አስከብሩ፣ ቤተሰቦቻችሁን አስከብሩ። ምንድነው ወንድ ከዳኝ ወይ ደግሞ ወንድ ተወኝ ብላችሁ ወጥታችሁ የምትንዘላዘሉት ይሄ በጣም ነው የሚደብረው። ሴት ልጅ ቁጥብ ስትሆን ነው ጥሩ የሚፈልጋትን ስትከተል ነው ጥሩ። እንዴ ምንድ ነው መንዘላዘል? ክብርሽን አስከብሪ። በቃ ያለፈ ታሪክ ነው አይደል? አልፈልግሽም ሌላ መረጠ ሄድ፣ አይደል ካላስ እርሽው። ምንድ ነው እንደዚህ መሆን? ሌላኛው ደግሞ የአብርሽ አብርሽ ሩታን እንደዋሻት እየተሰማኝ ነው። ሩታን ዋሽታታል ማለት ያለፈ ታሪክም ቢሆን ለእሷ መንገር ነበረበት። እውነቴን ነው የምላችሁ፣ በእሷ መንገድ ነበር። እሷ እንግዲህ እንትን እንደምለው ከሆነ የው እሷ እንደማታውቀው ነው። ልጅቷም ደግሞ ዋሽታለች። ልጅቷ ስለ ሩታ ሩታን አውቃታለሁ፣ ፈቅጄላት ነው ምናምን ያለችው ዋሽታለች። ሩታን አብርሽ አብረዋል ተማሩ። ማነጋገሯ የሆነ የውሸት እንትን እንዳለ አውቃለሁ። የሆነ እነሱን የማጣላት የማለያየት አባዜ እንደያዘች የሆነ ያስታወቀባታል። ሌላኛው ደግሞ ትላንትና ትላንትና ሩታ የሆነ የተሰማኝ ነገር አለ። ስላለፈ ታሪክ አይመለከተኝም ግን የዋሻሄ ነገር አለ። አሁን ሆኖ ንገረኝ ስትለው እሺ ብሎ ቁጭ ብሎ ነገሩን መፍታት ነበረበት። እውነታው ማስረዳት ነበረበት። እንደ ሴት፣ እንደ ሚስት ሩታ የተሰማትን ቁጭ አድርጋ ነገሮች በቆዩ ቁጥር እየሰፉና ሌላ ነገር ስለሚያመጡ ነገሩን ባጭሩ ለማስቀረት ወይም ደግሞ ባጭሩ ለመቅጨት እየሞከረች ነበረ። እሱ ግን ጭራሽ ነገሩን አረዘመው፣ ጥሏት ሄደ። ጭራሽ በተቀመጠችበት ይሄ ትክክል አይደለም። አብረሽ ቁጭ ብለህ ከእሷ ጋር መነጋገር ችግሩን ረጅም ጉዞ ሳይጓዝ መፍታት ነበረብህ። ምክንያቱም በስነ ስርዓት ልጅቷን ልጅቷ እንዳወራችው አይደለም። ሌላ ሴት ብትሆን ትል ነበር። ሩታ እንደውም ትግስተኛ ናት። በስነ ስርዓት ነው ጣርታ የጠየቀች። አንተ ግን ትክክለኛ መልስ አልመለስክም። ጥላት ነው ሄድከው። ስለዚህ ይሄ ትክክል ነው ብዬ አላስብም። ሁለተኛ ከልጅቷ ጋር ፍቅረኛ ሞች ናችሁ የሚለው ያለፈ የድሮ ከፍቅር በፊት ሊሆን ይችላል። ምክንያቱም ማየው ፎቶ ቪዲዮ የጓደኝነት ሳይሆን የፍቅረኛ ሞች ነው። ስለዚህ ይሄ ያለፈ ታሪክ ያለፈ ህይወት ሊኖር ይችላል፣ ግን ኦረዲ ተለያይታችኋል በቃ ማንኛውም ሰው ይገናኛል፣ እህሉ አካል ፈቀደ ይለያያል። ተለያይተዋል። ከዛ ውጭ ግን የሁለታችሁ ጋር ጥፋት አለ። አብርሽም ትክክለኛውን ነገር መናገር ማስረዳት ግዴታ ማስረዳት አለብህ። ለሩታ ልጅቷ ደግሞ በአሁን ሰዓት መተሽ፣ የእነሱን ህይወት መበጥበጥ ለአንቺ ክብርሽን ነው የሚያሳጣሽ እንጂ የሚጠቅምሽ ወይም ደግሞ አብርሽን ድጋሚ አታገኘውም፣ ወይም ደግሞ አብርሽን ደግመሽ ለመጣል አይሳካልሽም። አይወድቅም አብርሽ ብዙ ሰው ሞክረዋል። ልህጥ ያትልፊ በእርግጥ እውነት አብርሽን ወደሽ የእውነት ክዶሽ ከሆነ ያናድዳል። ግን አነጋገርሽ ውሸት እንዳለው ያስታውቃል። እና እኔ ለመፍረር ፈልጌ አይደለም። ሴት ልጅ ስትጎዳ አልፈልግም። ሴት ልጅ ስትጎዳ በጣም ነው የሚያመኝ። ግን ደግሞ አፍቅረሹ ነው እንዳለል እስካሁን ድረስ ለምን ዝም አልሽ? እኔ እኮ ጊዜ ሲያብሽ እና ሩት ይሄን ሁሉ ላይፍ ሲያሳልፉ ለምን ዝም አልሽ? የእውነት ፍቅር ከያዘሽ የእውነት ከወደድሽ ኮነው ሽው እኮ ነው አታሎኝ ነው የሚለው ነገር ትክክል አይደለም። ፍቅርሽን አንቺ ሸጠሻል፣ ኦሬዲ አሳልፈሽ ሰተሻል አንቺ ፍቅርሽን። ስለዚህ እኔ እንጃ፣ እኔ አሁን ላይ እኔ ሴት ልጅ ስትከፋ አልወድም፣ ወንድ ልጅ ሴትን ሲበድል አልወድም። ግን የአንቺ አነጋገር በፍጹም ማለት ትክክል እንዳልሆነ ነው የሚረዳኝ። በፊት ግንኙነት ሊኖርሽ ይችላል፣ ያለፈ ታሪክ ሊኖርሽ ይችላል። ግን አሁን ላይ ምንም ተጠቀሚው ነገር የለም። እኔም እንደ እህትም እመክርሽ ነገር ቢኖር ራስሽን አስከብሬ ቁጥብ ሁኜ ነው። በቃ ሴት ልጅ ቁጥብ ስትሆን ነው ጥሩ። አሁን ላይ ማንም ላንቺ እንትን የሚያዳምጥ የለም። ምክንያቱም ጊዜው አልፏል። ጊዜው ሳያልፍ መተሽ ቢሆን እንደው ሁላችንም ላንቺን ፈርድ ነበር። ካየነው መረጃ አንጻር ቪዲዮዎች፣ ፎቶዎች አይተናል። ኤዲት ሊደረጉ የማይችሉ ፎቶዎች አሉ። እውነት ለመናገር ማስታወቂያ ነው ምናምን ላልከው እንደዚህ አይነት ማስታወቂያ ምን አይነት ማስታወቂያ ነው? ጫካ ውስጥ እያዘልካት ትናንሽ ሆናችሁ ነው ገና። ስለዚህ በቃ ያለፈ ታሪክ ነው አልነገርኩሽም ብለህ ሩታን ማረጋጋት ይቅርታ መጠየቅ ነበረብህ። ልጅቷንም ደግሞ ያለፈ ታሪክ ነው፣ ስለዚህ ድጋሚ መተሽ ህይወቴን አበጥ ብጭ ብለክ መናገር ነበረብክ። አብርሽ እና ትንሽ ሁለታቸው ጋር ልጅቷን ጋስተታለ፣ አብርሽን ጋስተታለ ብዬ ነው የማስበው። አብርሽ አሁን ትክክለኛ መንገድ ላይ ያለው ስለዚህ፣ እነ እንዴ ልጅቷ እኮ አብረው እንትን ሲሉ ከነ ኤፋ ጋይቻት አለው ከነ ማርኬ ሁሉ ጓደኛ፣ የሰፈር ልጅ ምናምን ሁሉ ያውቃል ማለት ነው። ከአብርሽ ጋር እንግዲህ አብረው ሲዘሉ ነበረ። ምናልባት በሰፈር ልጅነት ነው እንዳልል ደግሞ የሆነ ለየት ለየት ያሉ ቪዲዮዎች፣ ፎቶዎች አሏቸው እና እጅግ በጣም ያሳዝናል እና ምንም ማድረግ አይቻልም። ዞሮ ዞሮ አሁን አብርሽ ኦልሬዲ ባለተዳር ሆኗል። ያንቺ እዚህ ጋ መቶ ማውራት ምንም ጥቅም አለው ብዬ አላስብም። አረፈድሽ። በቃ ሰውም አንቺን እንዳያዳመጠሽም አረፈድሽ። በጣም አረፍ አርፍደሻል። ለእህቴ እና እንደዛ ነው ላችኋለሁ። የኔ ውዶች በተረፈ እኔ ጨረቃዎች የጠፍተውብኝ ለራሴ በጣም አዝኛለሁ። ናፍቀውናል፣ ለራሳችን ጨረቃዎቻችን። እንደገና ደግሞ ሌላ ትኩሳት። እኔ በነገራችን ላይ ሩታና ብርሽንም ብዙ ጊዜ እከታተላቸዋለሁ፣ በጣም ወዳቸዋለሁ። ልጅ ሆነው ገና ብርሽና ሩታ ፍቅር ሲጀምሩ ጀምሬ የነሱ ተከታታይ ነኝና፣ ማለት አሁን የሆነ ህይወታቸው ሲበጠበጥ ማለት ደስ አላለኝም። ለምን እንዲ እስካሁንም በጣም ብዙ ሰው አንድ ደግሞ አለች አንድ ክፍት አፋፏን ስከፍት የሰማሁ ቲክቶክ ላይ ለእነዚህ ልጆች ወጪ አዋጣቸው የሰጣቸው አፈርድሜ ብሎ አፈርግቡ ምን አገባሽ እነሱ አስበውበት ለሰጧቸው ፈልገው ለሰጧቸው አንቺ የማናሽ ቀባጭ ነች አንድ ነገር ልንገርሽ ለአንችን ቢሰጡሽ ትቀባያለሽ ለአንችን ቢሰጡሽ ትቀባያለሽ የሚሰጡሽ የለም እንጂ እና ስርዓት ይኖራችሁ አንዳንዴ እውነት እንዲያው እኔ አንድ የታዘኩት አላቅም፣ ለምን እንደሆነ ሰው ተለውጦ ስናየው ደማችን የሚፈላው እና በጣም ያሳዝናል። እውነት አሁን ሌላ ጣጣ፣ ሌላ ችግር ሊፈጠር ነው ማለት ነው። አንዳንድ ቪዲዮዎችም አሉ የቆየም ሊሆን ይችላል፣ ግን እንግዲህ ትላንት የተለቀቀ ቪዲዮ ልጅቷ አብር ሌሎችም፣ ሌሎችም ልደት እየተከበረ ምናምንና ነገሮች እውነት የሚመስሉን ብዙ እውነት እውነታ ነገር አላቸው፣ ግን ያለፈ ታሪክ ሊሆን ይችላል ብዬ አስባለሁ። ያለፈ ታሪክ ነው እና ልጅቷም ደግሞ አብሮሽን በትክክለኛ መንገድ የምትፈልገው ከሆነ ሳገባ በፊት ነበር እምትመጣ። አሁን የመጣቸው ኦልሬዲ የሚመስለው ሁኔታ አመጣጧ። በፊት የሆነ ፍቅረኛ ሞች ነበሩ ጓደኛ ሞች ነበሩ ልጅ ሆነው ከዛ በኋላ ደግሞ አብርሽ ተለውጦ አድጎ ተዳርዞ ስታየው የሱን ህይወት ለመበጥበጥ የመጣች ነው ይመስለኝ